የቀለድሽው ነው? ማርያምን የምሬን ነው። አፍክሬሀለሁ በቃ ብር ይሄን ነገር ደብቄ መቁረት አልችልም። የፈጣሪ አለህ አንቺ የእውነት ነበር? እንዴት ስትጋጋጡ የነበረው? ማለት ሚስት ከነ ልጅዋን አስቀምጣችሁ ከእርግዝና ጀምራችሁ እስከምትወልድ ድረስ ከወለደች እራሷ አርፋ እንድትቀመጥ የከለከላችኋት፣ የእውነታችሁ ነበር? እንዴት ስትጃጃለው የነበረው? እኔ አላመንኩም ነበረ፣ ውድ ቤተሰቦቼ ጭራሽ ማርያምን አፍቅሬ ያለው ይሄ ነገር ደብቄ መቆየት አልችልም። ባለ ትዳር ወንድ እንዴት አፈቅርሸች? ሰገጤ ስግጥ ያልሽ መሀይም ማለት ነው። እንዴት አፈ አንተስ ምን ያላልጥሃል? አርፈህ አትቀመጥም ነበረ? እርጉዝ ሚስትህን የሰው ቤት ተከራየች ተብሎ እስከምትሄድ ድረስ አድርገህ። እሺ ድራማ እየሰራችሁ ነበረ እናንተ። እኮ እሷ ላይ እየተጫወታችሁ ነበረ ማለት ነው። ውድ ቤተሰቦች፣ የሆነውን ለመናገር እንደ ዛሬ ደንግጬ አላቅም። ምክንያቱም መሀላ አለበት፣ ወይስ ለዶላር ብለው መሀላ አለ። እኔ አንድ ሰው ማርያምን ብለው ሲምሉ አምናቸዋለሁ ብዙ ጊዜ ማለት ነው። ምክንያቱም ማርያምን ብለው ውሸት የለም። እዚ ስላላየው ማለት ነው። አሁን እዚጋ ማርያምን ብላ ማለች። ስለዚህ እየተጫወታችሁባት ነበረ ማለት ነው እቺ ልጅ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ድናይት ከበራቾ የቻናሌ ቤተሰቦች እንዲት ናችሁ? ሊንዳና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እስከመጨረሻ ተከታተሉኝ። እንግዲህ መጨረሻ ላይ ወድቀዋል ወይም ደግሞ ራሱን ስትዋል ተብሎ ሆስፒታል ተወስደዋል ማለት ነው። ራስህን ብትስት እውነት ለመናገር አብረሀም፣ ራስህን ስትህ፣ ራስዎ ሆስፒታል ብትገባ ማንም የሚያምንህ የለም። ለምን የፈለገ ነገር ብትደቅኑ የፈለገ ነገር ሆስፒታል ለሆስፒታል ብትንከራተት፣ ራስዎ ህዝብ የሚያምነህ አይምሰለህ። ምክንያቱም እቺ ልጅ ላይ ከእርግዝና ጀምራችሁ እስከ ዛሬ ድረስ ጥባጥቤ እየተጫወታችሁባት ነበረው ነበረ ማለት ነው ሩታ ላይ ሩታም እየገፋችኝ ነው ብሎ ነበረ። እሷም ለካ ውስጡ አጠርጥሮ ይሆናላ እንደዛ አልፈልግህም ሂድ፣ ውሰጂው ወይም ደግሞ ሂድ በቃ ራሱ የራሱ ህይወት መኖር ፈልጋለሁ ስትል የነበረው የራስህን ነገር ስላወቀች ነው ማለት ነው። አንተ ከማን ነው ወንበዴ ሴት ጋ ቁጡብ የሆነች ምርጥ ሴት ራሷን ችላ የምትኖር ራሷን ቁጥብ ባድርጋ ምርጥ ጀግና ሴት ሰጥቶ ነበረ እኮ፣ አያያዝ አላወቅበትም ማለት ነው። እውነቴ ነው የምልህ፣ እኔ ተናግሬ አላቅም። ግን እስከ ዛሬ ድረስ ድራማ እየሰሩ ነው ብዬ ነበረ። ውድ ቤተሰቦች፣ ግን አሁን ላምን በተአምር አልችልም ማለት ነው። እናንተም ታምናላችሁ ብዬ አላሰ። ምክንያቱም መሃላው ምንድን ነው? መሃለው ወይስ እናንተ በዶላር ጭንቅላታችሁ ተደፍነዋል አላቅም ማለት ነው። እንደ አንቺ ወራዳና ቅሌታም ሴት አይቼም አላቅም፣ ሰምቼም አላቅም። እንደናንተ እንደናንተ ስዶች ስዳደጎች አፈር ብሉ። ምን ይመስላሉ? አንደኛ ህዝብን ስትዋሽ ኖራቸዋል። ህዝብን ዝሙትን ስታስተዋውቁ፣ ህዝብን መስራት የሌለበትን ነገር እንዲሰራ እያደረጋችሁ ነበረ። አሁን ላይ ደግሞ ይሄንን መሀላ መጣ መሀላው ደግሞ ሃይማኖቱ ላይ ሰው እንዲሰንፍ ይሄንን ድራማ ነው ተብሎ እኔ አልወስደውም ውድ ቤተሰቦች። ምክንያቱም መሀል ላይ እንጌትኛ ዋሴትናት እንደዚህ የምትምለው እንዴ? ማለት ለነገሩ ሃይማኖት አልባ አይደላችሁም እንዴ? እናንተ አፈር ብሉ አፈር ያስበላችሁ። እኔ ምንም ልላችሁም። ውድ ቤተሰቦቼ እኔ በጣም ነው የገረመኝ። እኔ ደንግጫለሁ፣ የምሬ ነው የምላችሁ፣ ደንግጫለሁ። በጣም ነው የደነገጥኩኝ ማለት ነው። እንዱ እንዱ እስከዛሬ ድረስ ምን ስትሰሩ ነበረ? ሌላም ነገር አለበሉና ደግሞ ማለት ነው። ልጁን እራሱ አምጥቶ አስገብተውታል። ሌላ ቦታ ቪዲዮ ተለቋል። ያ ቡራ ነው ማነው የሚባለው? እሱ ደግሞ ምን ይላል? እንደዚህ ለአንተ የምትገባ ሴት ናት፣ ለአንተ እንደዚህ የምትል ሴት ናት። ስለዚህ እንደዚህ ብላ መግፋት አትችልም፣ ለምን ትገፋት አለ ምናምን አላለም እንዴ? እናንተ አሰዳቢ ሁላ ማለት ነው። ሀገራችንም አታሰድቡ። እውነት ለመናገር ልጅቷም ልጇ ታሳድግበት እዛው፣ ማለቴ እዛው ተብኳኩ ማለት ነው። እውነቴ ነው የምላችሁ። አግብታ የፈታች ሴት ልጇ ማሳደግ ያቅታታል? አይደለም፣ አያቅታትም። ብድብ አደርጋት ታሳድጋለች ተሽላ ደግሞ ትገኛለች። ማለት ነው ስለዚህ፣ ዛው ተብካኩ፣ ተዝረክረኩ። ምክንያቱም ውድ ቤተሰቦች እኔ እናንተ የፈለገ ድራማ ነው ምንድ ነው እንደዚህ የሚያደርግ ትችላላችሁ። እኔ መሀላ ያለበት ድራማ አይቻልም። እኔ ከዚህ በፊት አብርሃም አይምልም። አንድ የማለችው እቺ ናት ማለት ነው። እሺ መሀላ ላይ ይሄንን ብለሽ ስሪ ተብላ ትላለች። እንዴ ለነገሩ እኮ አመንዛሪና ዝሙተኛ ሴት ናት። ምክንያቱም ዝሙተኛ ባትሆን ኖሮ አንድን ወንድ ባለትዳር ነው፣ እርጉዝ ናት ሚስቱ ሆና ዩቱብ ቻናሉ ላከብርለት ሁለት መቶ ኬ ላከብርለት ብላ መታ ነበረ፣ ከዚህ በፊት ማለት ነው። እኔ ውድ ቤተሰቦች ይሄ ነገር እውነት አድርገው ውሪል አድርገው ከዚህ በኋላ ከቀጠሉበት ራሱ እንደወረዱና እንደዘቀጡ ቁጠሯቸው፣ እነዚዎች ማለት ነው። እኔ አብርሃም በጣም ብልጥ ጎበዝ ልጅ ነው። ለቤቱ ታታሪ ነው። ቤቱን አጥብቆ ይጠብቃል። ለሚስቱም አዛኝ፣ ሚስቱ ራሱ ይንከባከባል ይጠብቃል ብዬ ነበረ ማስበው ማለት ነው። አሁን ላይ ግን የለም። አውርጅ አለሁ እኔም አይደለም ማወርድ ፈጣሪም ዘንድ ትወርዳለ። ምክንያቱም ይሄ ሪል አድርጋችሁ የምትወስዱት ከሆነ ማለት ነው እሷ አፍቅር ያለው ብላ እስከመጣች ድረስ በአፏን የትኛውም ሴት አትዳፈርም። እንደዚህ አይነት ነገር ባለትዳር ወንድ ሆነ ልጅ ኖሮት የትኛዋ ሴት ናት? ማርያምን አፍቅሬያለሁ፣ ያለአንተ መኖር አልችልም፣ ስራ መስራትም አልቻልኩም። እውነትሽ ነው? የትኛው ስራሽ? ምን ስራ ትሰራላችሁ ሲጀመር ማለት ነው? ስትዞሩ አይደል የምትውሉት? ቡታጀራ ላይ አሁን ብዙ ልጆች ለምን ሄደሽ እነሱ ጋር ሰሪም እነሱ ጋር። እንዴት ብዬ ነው የምሰራው? አልሰራም፣ እውነት አልሰራም። ካገኘዋት ካገኘዋት ሩታ፣ አንቺ እነሱ ሰገጤዎች ስግጥ ያደርጋቸው እናንተ ልሳደብ አልፈልግም ነበረ፣ ግን ያናድዳሉ። ነገር ስራቸው፣ አሰራራቸው። አንድ ሰው ደግሞ ባለትዳሩ ወንድ እንዴት ታፈቅዳልሽ? የልጅ አባት ነው፣ ልጅ አለ። እዚህ ጋር ሚስቷ አራስ ናት፣ ገና ከወለደች ወርዋ ነው። ስለዚህ እንደት ያለሽ ማለት ትተው ለምን ትገፋታል? ለምትገባህ እሷ ናት። እውነት ግን ነው የምትገባው እሷ ናት። ለምን የእናንተ እህት አውጥታችሁ አደባባይ ላይ አትሸጡም? ለምን የእናንተ እህት አውጥታችሁ አደባባይ ላይ አትቸረችሩም? ለነገሩ ራሷን ያረክሰች እና ያወረደች ራሷ ናት ማለት ነው። ሩታ ግን ራሷን ቁጥብ አድርጋ ትኖራለች። ለካ ጫፍ ጫፍ ያገኘችው ነገር አለ ይሆናላ እሷም አልፈልግም ስትል የነበረው እኔ ሩታ ላይ እውነት ለመናገር ቅር እያለኝ ነበረ፣ ሰሞኑ ማለት ነው። በውስጤ አልናገርም እንጂ ምክንያቱም አሁን ከእርግዝናዋ ጀምራ እስከዛሬ ድረስ ወልዳ እንኳን አርፋ አልተቀመጠችም። ለምን ትሰራለች? ለምን አትቀመጥም? ቢያንስ በአራስነቷ እራሱ የምትበላው አታጣም፣ የምትጠጣው አታጣም፣ አታጣም። ለምን ይህን ወጣ ገባ ትላለች? ንፋስስ ለምን ይመታታል? የሚለው ነገር ላይ እንትን ብዬ ነበረ ማለት ነው። የምርን ብላችሁ እንደ ለምን በቃ ለምን አትቀመጥ? እስከ መቼ የመቼ እንትን ነው? እስከ መቼ ትኖራላችሁ እዚች ምድር ላይ? ሺህ ዓመታት ኖሩ ሁለስ ስግብግብነት ምን ይሰራል? በቃ የሆነ ያበሳጫቸዋል። ሰው እኮ ወልዶ አርፎ እንዲቀመጥ ይደረጋል እንጂ ያም እየመጣ ሩታ እንደዚህ፣ ያም እየመጣ ሩታ እንደዚህ፣ ለምን እሺ ብላ ትቀበላለች ብዬ በውስጤ እንትን አብሰለስልባት ነበረ ማለት ነው ች ልጅ እና እውነት ለመናገር በቃ አንዳንዴ አጣርተን መድረስ እንጂ እንደዚህ ፈጣሪ ወይ ትዕግስቱን ስጠኝ። እናንተ በቃ ወረዳችሁ። ይፈጣል አሁን አብረሃም አንተ ራስህን ስተህ ሆስፒታል፣ ገብተዋል ታከማ ከሆስፒታል እንደዚህ ተባለ ቢባል እንኳን እንደው የእናንተ ነገር ነገ ነገ ላገኛችሁ። እኔ እውነቴ ነው፣ ነገ ላገኛችሁ። ብቻ እንደዚህ ወታችሁ ማለት ነው እንት ላይ ውጭ ምናምን ወታችሁ ብቻ ላገኛችሁ። እኔን አያደርገኝ ምን አደርጋችኋለሁ? እኔማ ምንም አላደርጋችሁም፣ ግን በጣም ነው የገረመኝ። ውድ ቤተሰቦች ያኔ እኔ ደንግጫ ለሆናለ በናገር የማይደነግጣለ ብዬ አላስብም እኔ ስትምል ነው የእነሱ ድራማ አላቀውም አይደለም፣ አቀው አለው። ግን አትወረዱ በዚህ ልክ እሺ፣ አትቅለሉ። ሲጀመር እናንተ ማህበረሰብን አታበላሹ፣ ትውልድን አትግደሉ፣ ገዳዮች ትውልድ የምገሉ እዛ ቤት ደግሞ ምን ይደረጋል? የሆነ ኬክ አቅርበው የምን ኬክ እንደሆነ አላውቅም። መቃብራችሁ ይሁንና ማለት ነው። ቡታጀራ ላይ እንድንታወቅ በምንድን ነው ከስራ ሁለተኛ ስራችን ሆኖ ምናምን እያለ ነበረ ቡራው ማለት ነው። ሁለተኛ ስራችሁ ምንድን ነው የምትሰሩ? አንደኛው ስራችሁ ዩቱብ ቻናል፣ ሁለተኛ ስራችሁ ከሆነ አንደኛው ስራችሁ ምንድን ነው? ምንም ሴት ማራሮጥ ነው ከሴት ጋር መላላጥ ነው። መዝናኛ ተዘጋጅተዋል። ወደዛ ወደዛ ደ ንደስት ነው የምትውሉት። እማናያችሁ መሰላችሁ? እናያችኋለን እኮ እናያችኋለን። እንዴ እናያችሁም አይደለም እየተዘረከረካቸው አይደል እንዲምውሉት አሁን። እዚህ ደግሞ ለምን ትገፋታለህ? የሚገፋ በሽታ ይግፋ። እውነቴ ነው የምልህ ሰው እኮ እንደዛ ነገር እንኳን የእውነት ይቅረና የውሸት እንኳን ለምን ያደረክ አይባልም። እሺ፣ ባለትዳር ነው። ዞር በይ ትባላለች እሷም ሲቀጥል ደግሞ ሱራ ማን ነው ባጭሩ። ውድ ቤተሰቦች ሩታ ላይ ተጫውተዋል፣ ሽ ተጫውተዋል። እውነቴን ነው የምላችሁ፣ ድብ እናደርገው ተጫውተዋል። አሁን ሩታ ነጌ ወይም ከነጌ ወዲያ ደግሞ እራሷ እነሱ እነዚህ ሰገጦች ደግሞ ቪዲዮ ለመቅረጽ እሷ ቤት ይገቡ የለም፣ ትቀበላቸዋለች ተሳዳ አሰራቸዋለች ማለት ነው። ወይኔ የበላቸው እንዴ! ዛሬ ተቃጠያ ላቅ የሚያቃጥለች ታያቃጥለች። ወይኔ አብረሽ ትላለች ደግሞ ነፍራቃ አንቺ ስድ ስዳደግ እንደው ሁለታችሁ ነበረ በቤንዝል ማቃጠል። እውነቴ ነው የምላችሁ ማቃጠል ነበረ እንጂ እናንተ ማኖር አይደለም። እንዴነችና ሰው እንዴት እንደዚህ እስገበገባል። ባለደር ወንድ ካላገባ አንቺ ወንድ የለም። እንደ ቡታጀራ ላይ አሰዳቢ ስንት ወንድ አለ። ወንድ የለም፣ ወንድ የለም። ቡታጀራ ላይ ከምታስቤን ስንት አሉ። ስንት እንዴ ምን ኢንካኝ ቤት አሰርተው የራሳቸው ቤት ኖሯቸው ራስ የሚኖሩ አለ አይደል እንዴ? ወይኔ ወይኔ፣ ይብላኝ ለወለደሽ። ያገባሽ ይፈታታል አሉ እና አብረሐም እስከ ዛሬ ድረስ ከዚች ሰገጤ ጋር ስትጫወትባት ነበረ ሩታ ላይ። እውነት እኔ ይሄ ነው ብዬ መጠራጠሬው እንጂ ሌላ ምንም የምለው ነገር የለም። ውድ ቤተሰቦቼ ለማንኛውም ሰላሙን ልኝ ባላችሁበት